ዶክተር ተስፋ የቆረጠብኝ አበቃ የተባለ ተስፋ የተቆረጠብኝ የተረሳው ጸጉሬ ፊት እንዳለ ይነቀል ካንሰር አለብኝ አልኩት። ካንሰር ያለበት አይደለም የጸጉር የሚነቀለው ላሉ በሶስተኛ ወር ላይ መድኃኒቱ መቶ በመቶ የስኳሩ አምስት መቶ ሚሊግራሙን ቆሟል። አምስት ሚሊግራም ለግፊት ተወስዶ የነበረውን ቆሟል። ኮሌስትሮል ነበረ፣ እሱም ፐርፌክት ሆነ። እሱ መድሃኒት ቆመ። ፐርፌክት ነው ሁሉ ነገር እግዚአብሔር ይመስገን። አንዱ ከተረፍኩት እኔ እኔ ዛሬ ከሁለት ዓመት በፊት እኛ ጋር ታክመው በሙሉ ጤንነት የሸኘናቸውን ታካመች ይዤላችሁ መጥቻለሁ። መጋቢ ከበደ ባይሳ እባላለሁ። ባለቤቴ ደግሞ አንችነሽ አበበት ትባላለች። ዛሬ ከሁለት ዓመት በኋላ ሎዛን ለመጎብኘት ነው የመጣነው። ከዛሬ ሁለት ዓመት በፊት ባለቤቴ ታማ ነበርና የስኳር ኮሌስትሮል፣ የደም መወፈር፣ እንደገና ግፊት ትታመም ነበር እና ዘውዲቱ ሆስፒታል ለአንድ ወር ያክል ተኝታለች። እንደገና ደግሞ አይሲም ገብታለች። አይሲ ገብታ ከአንድ ወር በኋላ ስትወጣም ያው ግፊቱ እንዳለ ነበረ። የስኳር ህመሙ እንዳለ ነው። አምስት መቶ ሚሊግራም የስኳር ትወስዳለች። እንደገና ደግሞ ፋይቭ ሚሊግራም የደም ግፊት ትወስዳለች። ግን ለረጅም ጊዜ በዚህ ለአንድ ዓመት ያክል ወሰደች ግን ብዙ ለውጥ አልነበረም። ክብደቷ ደግሞ ጨምሯል። ክብደት ወደ መቶ ነጥብ ሰባት ነበረች። በጣም ሂውጅ ነው ሰውነቷ። እንደምታያት አይደለም ዛሬ ቀንሳ 67 ኪሎ ላይ ነው ያለችው። እና በዚህ ምክንያት ነው ተደጋጋሚ በአንድ ዓመት ልዩነት እንደገና ጳውሎስ ሆስፒታል ገባች። ጳውሎስ ሆስፒታል ስትገባ ከመጀመሪያው በጣም ጠንከር ያለ ህመም ነበር፣ እና በጣም ተሰቃይ ነበር። ትንሽ ደግሞ እሷ የቀረውን የጨመርበት አንችነሽ አበበ ባላለሁ ከሞት የተረፍኩና የዳንኩ ሲሆን ስኳር አለ፣ ግፊት አለ፣ ኒሞኒያ አለ፣ የደም መቀዳት አለ፣ ኮሌስትሮል አለ፣ እግሬ ሰውነት ሁሉ ያብጣል። መተንፈስ አልችለው በኦክሲጂን ነው የተያስኩት። ኦክሲጂን ራሱ በቃ ጳውሎስ ተስፋ ቆርጠው እስቲ ሂጂና በቤት ለነሱ ጥቂት ጊዜ ቆይላቸው አሉ የደም መርጋት በየሶስት ወሩ ነው የምጣዳ እቆርላ በየሶስት ወሩና ለሞት ስለሚያጣዱፍሽ እስቲ ዛተኝና ለነሱ ጥቂት ጊዜ ቆይላቸው ተብዬ ነበረ የመጣሁት ስልሳ ሀምሳ ወይ ሀምሳ አምስት ይሆናሉ ኦክሲጅን አስራ አራት ወር ነው ቤት ውስጥ እየተጠቀምኩትና ያ አስራ አራት ወር እየተጠቀምኩት ሎዛ ከመጣው በኋላ እኔ ተስፋ ቆርጬ የመጣሁት ስመጣ መቼም በምን አይነት መልኩ እንደመጣ፣ በላብ ተዘፍቄ ተደግፌ ነው ቁጭ ያልኩት። እና እሱ ተስፋ ሲሰጠኝ እኔ እውነት አልመሰለኝም። ምንድን አልመሰለኝም ይሁን እስኪ? ለውድ ባሌ እና ለልጄ ስል ከኖርኩኝ ሽን ከሞትኩኝም ደግሞ እነሱን ቢያርፉ ፈልጋለሁ። ማረፍ አለባቸው። ለምን ዶክተር ተስፋ የቆረጠብኝ ሰው ስለሆንኩኝ እንዴት እድናለሁ አልኩ። እሱ ደግሞ ትልቅ ተስፋ ሰጠኝ። ሸንቃጣ ረግሻለሁ፣ በቃ ወጣት አድርጌ ለቅሳለሁ ሲልኝ ያሾፉብኛል እንዴ ቀልጡብኛል ብዬ በልቤ ዝም አልኩና ያው ምግቡ ሲታይ እንኳን እሱን ተበልቶ የሚተረፍ ጭራሽ ለሞት የሚያጣድፈኝ ነው። ለእኔ በዛ ሰዓት መሰለኝ። በአንድ ወር ውስጥ ለውጥ ነው ያሳየው። በሶስተኛው ቀን ምግብ በሳምንቱ ሶስት ኪሎ በሳምንት ስቀንስ ከሶፋ ላይ ብድግ አልኩኝ። እኔ ነኝ እንዴ ከሶፋ ላይ ብድግ የምለው በምን አቅሜ እንዴት ችዬ እረ ከቤ ብዬ ጮኩኝ። በጣም ደስ የሚል ፋሚሊ ደስ የሚል ቤተሰብ ነው ያለኝ እና ባለቤቴና ልጄ አንድ ልጅ አለችን። በጣም ነው በቃ ለነሱ ሲል እግዚአብሔር አተረፈኝ ብዬ ከሶፋ ላይ ላጥ ብዬ ብድግ አልኩኝ። መጸዳጃ ቤትን ከድጋፍ ቀርቼ ብቼን መሄድ ጀመርኩኝ። ከጳውሎስ ስትወጣ ስትወጣ በኦክሲጂን የወጣቸው ኦክሲጂን ተደርጎላት እነሱ ተስፋ ቆርጠዋል ሐኪሞች። ኑ ቤት ስትገባ ኦክሲጂን ወስደን የይዛ ነው የምትገባው ቤት በሩ መስኮቶች ሁሉ ተከፍተው ነው ቢያንስ በቃ ሌሊቱን ሙሉ ቀንም ሙሉ ነው። ደመና ከሆነ በተለይ ክረምት ከሆነ በፍጹም እሷ ከሆስፒታል ስትወጣ ተስፋ ቆርጣለች። ኦልሬዲ እቀጥላለሁ የሚል እንትኑ የላትም። ስለዚህ እኔና ልጅ የተነጋገርና ቁጭ ብለን እናውራት እሺ ካለችን ብለን ነው፣ እና አንዳንድ ንግግሮቿም ተስፋ የመቁረጥ ነው። ሞታለሁ የሚለው፣ ምክንያቱም ምንም ለውጥ የለማ ምንም ለውጥ የለም። በየሶስት ወሩ ደም ይቀዳል። ደሞ ወፈሩ ሰውነቷን እንትን ብሏል። በየሶስት ወሩ መተንፈስ አትችልም ካለ ኦክሲጂኑ አትችልም እና መታደስ አልቻለም ሳምባዋ። ስለዚህ እሷን ማሳመን ነበረብንና ቁጭ አደረግንና የሎዛን ምስክርነት፣ እዚህ የታከሙትን ወገኖች ምስክርነት ነገርናት። ያልጠበኩት መልስ ነው። ደስ በሚል ሁኔታ ምንም የትም ውሰዱኝ እኔ ለመሄድ ዝግጁ ነኝ፣ እናንተ ካመናችሁበት እኔ ሄዳለሁ አለች። ተነጋገርን፣ መጣን። እዚህ ሎዛ ፈልገን መጣን። ተመዘገብንና የመጀመሪያው ቀን እኔ እኔ ደግሞ ማረሰዋለኝ ፕሮፌሰር የተናገረው አንዲት እናት ልጃ ልጇ ወልዳ በኮንዶሚኒየም ይኖራሉ። አስራ ሁለተኛ ፎቅ ላይ ነው ልጇ የወለደችው። እናትዬዋ ታች ነች እና አስራ ሁለት ላይ መውጣት አቃታት። ስለዚህ እኔ ጋር መጣችና በሚቀጥሉት ወራት ተለውጣ ልጇን ልትጎበኝ ወልዳ ልትጎበኝ ወጣት። አንቺንም እንደሳቸው ካላደረግኩ የሚለው ንግግሩ እኔ ኮንቪንስ አደረገኝ ውስጤን። ስለዚህ እሱን ተስፋ ይዘን ነበር። ይህን ነው እና የሚደንቀው ደግሞ ቤት ስንገባ ለመመገብ ስትዘጋጅ ራሷ የወሰነችው አንድ ውሳኔ አለ። በሶስት ወሩ በአንድ ሳምንት አራት ኪሎ በአንድ ሳምንት አራት ኪሎ ወይ ሶስት ኪሎ ካልቀነስኩኝ አቆማለሁኝ አልኩኝ። በአንድ ሳምንት እዛ ጀመርኩት። እውነትም እንዳፌ ቃል በአንድ ሳምንት ሶስት ኪሎ ቀነስኩኝ። ከዛ ለውጥ አየሁ። ስልስል ወር ሲሞላ ደግሞ ስምንት ኪሎ በአንድ ወር ስንከባለል፣ አይ ተስፋ አለኝ አልኩኝ። በጣም ደስ አለኝ። የነበረባቸውን የጤና ችግር ከራሳቸው አንደበት ሰምተናል። በዛ ከመጡና የተሰጣቸውን የምግብ ፕሮግራም ከጀመሩ በኋላ ምን ተፈጠረ? በየወሩ ይሄንን ምግብ መከታተል ከተጀመረ በኋላ አንደኛ አይምሯም ውስጥ መነቃቃት፣ እኛ ውስጥ መነቃቃት ተፈጠረ። ስለዚህ በየወሩ ስንመጣ ክብደት ትለካለች፣ እንደገና ደግሞ የስኳሪ ግፊት መጠን እንለካ ነበር። የሚቀጥለው ወር ላይ ምንድን የተደረገው ማታ ማታ ብቻ መድኃኒቱን መውሰድ ተጀመረ። የስኳሩ ማለት ነው። እንደገና ደግሞ የግፊቱ አምስት ሚሊ ግራም ነበር እሱ በሁለት ቀን በሶስት ቀን እየተደረገ በቀጣይ ባሉት አራት ወራቶች ውስጥ በእንደዛ አይነት መልክ እየወሰደች እየቀነሰች እየቀነሰች መጣች። ሶስት ወር በሶስተኛ ወር ላይ ኦልሞስት እንትኑ ቆሟል። መድኃኒቱ መቶ በመቶ የስኳሩ አ00 ሚሊግራም ቆሟል። አ ሚሊግራም ለግፊት ተወስዶ የነበረውም ቆሟል። እንደገና በተመሳሳይ ጊዜ ደግሞ እንትን ነበረ ኮሌስትሮል ነበረ እሱም ፐርፌክት ሆነ፣ እሱም መድኃኒት ቆመ። እንደገና ደግሞ ክብደቷ መቶ የነበረው 67 ኪሎ ነው የሆነችው፣ ወደ 33 ኪሎ ነው የቀነሰችው። በየሶስት ወሩ ይቀዳ የነበረው የደም መወፈር ተብሎ የነበረው እኛ ለስኳርና ለግፊት ነው የመጣ ነው። ነገር ግን ፈውሱ ሁለንተናዊ ነበር። እኔ የሚደንቀኝ እኔ ስኳርና ግፊት ብቻ አይደለም፣ እዚህ በምግቡ አማካኝነት የተገኘው ፈውስ ከዛ ያለፈ ለማውራት ፈልጌ ነውና የደመወፈሩ ቆመ። በየሶስት ወሩ ይቀዳይ ነበረው። አሁን እጇ ይጠቁር ነበር፣ ምላሷ ይጠቁር ነበር፣ ፊቷ ላይ እጆቿ እዚህ ጣቶቿ ላይ አሁን ብታዩ ይሄ ነጭ ነው። ይኸው ከኔ ጋር ተመሳሳይ ነው በጣም እንግዲህ እንደሰማችሁት ከነበረባቸው ውስብስብ የጤና ችግሮች ከስኳር፣ ከግፊት፣ ከኮሌስትሮል፣ ከመጠን በላይ ክብደት ነፃ ከወጡ ሁለት ዓመት ሞልቷቸዋል። እውነት ለመናገር አሁን ፐርፌክት ነው ሁሉ ነገር። ሁሉ ከቆመ ሁለት ዓመት ሆኖታል። ወንድም ልለኑም አባት ልለውም ይጨንቀኛል። ለእኔ ከሁሉም በላይ ነው። ጳውሎስ ዶክተሮቹ በጣም በጣም ያደንቁት ነበር። በጣም አደለም እዛ ለሚሆነው ያደንቁት ነበር። እኔ በጣም ሞወደው ውድ እና ለእኔ ልዩ ባለቤቴ ነው። ልጄም ደግሞ እንደዛው ዶክተሮቹ ዶክተር ኦክሲጅን ይሏታል። ሌሊቱን ቁጭ ብላ ነው የምታጥረው። ያን ጊዜ 18 17፣ ሁለቱ ዓመት አንዱ ዓመት 17 አንዱ ዓመት 18 ዓመት ልጅ ነች እና ፈጣን ነው የምታድረው። እኔ በእንቅልፍ ልቤ እነቅለዋለሁ። ስንት ጊዜ ሞቼን የተነሳሁት የእኔ ታሪክ ብዙ ነው። ስንቴ ሞቼ የተነሳ ነቅተው እሱም እንቅልፍ ጥሎት እነሱ መጥተው አድ ነው እኛል ና ስለ ልጄ በእኔ ምክንያት ውጤቷ ውል ወርዶ እኔን በማግኘቷ ተደስታ ጀግና ልጅ ጀግና ባላለን አባት ጀግና ናቸው ከምለው በላይ ነው። በጣም በጣም የፊቴ ጥቁረት መቀየሩ ራሱ በነሱ ነው። ፀጉሬ እንደ ሰው አሁን ፀጉር ቤት ተኮሳለሁ፣ አበጥራለሁ፣ ፏላለሁ። ፀጉሬ ፊት እንዳለ ይነቀላል። ካንሰር አለብኝ አልኩት። ካንሰር ያለበት አይደለም ፀጉር የሚነቀለው አሉ። እዚህ ምግብ ከጀመርኩ በኋላ ፀጉሬም እንደ አዲስ ነው ይበቀለው፣ እንደ አዲስ። አረማመዴ ከባድ ነው መጥፎ ነው። ቁጭ እላለሁ። ይሄ እግሬን ያመኛል። እግሬም በጣም ነው የሚያመኝ የሚጠዘጥዘኝ። ያው እግሬም የሚያክለውን አይተሃል በጣም አንዱን ወጣለሁ፣ ሁለተኛው ላይ ስደርስ ደግሞ ቁጭ እላለሁ። በየደረጃው ላቤ ይፈሳል፣ በየደረጃው ፊቴ ይታጠባል። በጣም በጭንቅ ነው። ዛሬ መጥቼ እዚህ ጋር ቁጭ ብዬ የዛሬ ሁለት ዓመት ስመጣ የሆነውን ታሪክ እያሰለሰልኩ ነበር። ዛሬ ደግሞ ስመጣ ምንም ድጋፍም አልፈለግኩ ራሴን ላጥ ላጥላጥ እያልኩ ወጣ። የዛን ጊዜ ስቃይ ግን ከባድ ነው፣ ስወጣ ከባድ እያረፈች ነው ደረጃ ስትወጣ። ሊፍት ውስጥ አትገባም፣ ኦክሲጂኑ እንትን ስለሚል ይዛታለው። የሆነች ስቴፕ ትሄዳለች፣ ታርፋለች እያልን እያዘገብን እና ስትወጣ ጨፍ ብሏል በላም። እኔን ያየ ሁሉ ይምጣ ነው ምለው። በቃ እኔ አወራለሁ በሄድኩበት ሁሉ ነው። ስለዚህ ማውራው በልቶ መዳን በጣም ትልቅ ነገር ነው። እኔ አበቃ የተባለ ተስፋ የተቆረጠብኝ የተረሳው በቃ እስቲ ጥቂት ጊዜ ቆይላቸው ተብሎ ነው የተሸኘውት። እግዚአብሔር ይመስገን አንዱ ከተረፍኩት እኔ ወደ ኋላ ላይ መለሱ ወስነዋል። እኛም ቤተሰቦቻቸውን ከጎናቸውን ቆማለን።